እንኳን ደህና መጣችሁ የምንነጋገረ ወይም ደግሞ እርስ በርሳችን የምንነጋገረው እንዴት ወደዚህ ህይወት መጀመሪያ እንደገባን የእያንዳንዳችንን ልምድ እንዴት እንደገባን እና ስንገባ እዚህ ህይወት ላይ ያጋጠመን ችግር ያጋጠመን ችግርና እንዴት ደግሞ ያንን ችግር እንዴት እንደተወጣ ነው። አዲስ በነበርን ስራ ልክ ስንጀምር አዲስ ሆነን ያጋጠመንን ነገር ልምዳችንን እርስ በርስ እንካፈላለን። ፈቃደኛ የሆነ አንድ ሰው እስቲ መጀመሪያ ወደዚህ ህይወት እንዴት እንደገባና ከገባ በኋላ ደግሞ ምን እንዳጋጠመው ማለት። እኔ ይህን ህይወት ስገባ መጀመሪያ ከችግር አንጻር ነው። አንድም ችግር ስል መጠለያ ወይም መርፍ በሱ አልነበረም። ከቤተሰብ ስወጣ ቀጥታ የሆነ ልጅ ነበረ፣ እሱ ጋር ረፍ። ከሱ ሲወጣ ደግሞ ከሱ ተጣልቼ ስወጣ ቀጥታ ይህን ህይወት መረጥኩ ማለት ነው። ከዚህ ህይወት ውስጥ ስገባ ደግሞ በጣም ችግር ነበረ እኔ መርፍበት አልነበረም። የሚቀመጥበት አልነበረ። በጣም ችግር ውስጥ ነበር ማለት ብዙ አማራጭ ነበረ። ስራ ግን ተያዥ አልነበረኝም በሰዓቱ ፣ ስለዚህ ሌላ አማራጭ ስለሌለ ቀጥታ ይህን ህይወት ነው የመረው። ግን በዚህ ህይወት ውስጥ ነው የገባሁት የገባሁት ማለት ከአክስቴ ጋር በጣም ጣላ ነበር ጸብ ነበረ ማለት። ምንም እንክብካቤ ያሰጠኝም ነበር። አክስቴ በጣም ትበድላኝ ነበር። የእሷን በደል ለመሻሽ ብዬ ከወንድ ጋር ነው ተፍቻ የመጣሁት። ከወንድ ጋር መጣሁ። ከሱ ጋርም ስጠላ ወደዚህ ህይወት ገባ። ከአባቴና ከአክስቴ ውጭ አላውቅም። አባቴን በአሁኑ ሰዓት አርፏል። እዚ አክስቴና አክስቴን ብቻ ነው የማውቀው። ማንም የለኝም። ማንም ጋር አልሄድም። ከአመጣሽ ወንድ ጋር ወይም ጓደኛሽ ጋራ በምንድን ነው ያልተስማማችሁት? ትምህርት መማር ነበር የምፈልገው። እስቱ ማለት ዘጠኝን አቋርጬ ነበር የመጣሁት። አስጨረሰኝ። ወደ 10 እንድቀጥል አልፈቀደኝም ነበር አላስተምር ስላለ አልፈልግም ብዬ ጠፋው። ሁለት ደግሞ እንድትወልጅ ይፈልጋለሁ ስለኝ ወልድም ብዬ እዚህ እሺ። ይህን ስራ የጀመርኩት እናትና አባቴ አብሮ አይኖሩም። እናቴ ሌላ ባል አግብታለች። እንጃ ላባት እናቱ እየሰከረ ሲመጣ አሉ ሌሎች ልጆች ምናምን እኔ ነው የሚመታኝ። ምናምን ነገር ይቺ ምናምን እቺ ደፊ ምናምን እያለ እኔ ይመታኛል። ገና ሰቅልሻለሁ አለኝ። ከምሰቅለኝ መውጣት እፈልጋለሁ ስል እና እሷ እንደዚህ ሳልነግራት ለመስተንግዶ አሰሪ ምናምን አለችኝ። መስተንግዶ ይዘጋል ባች እና እሷ በቀን በቀን ብር ትይዛለች። ከዛ እናቴም ተዝት ትለኛለች፣ ግን እሷ ብዙ ከዛ አንድ ሺ ብር ተቀበለችልኝ እና በሁለተኛው ቀን ዳርሽ መጥቼ ሰው የሆኑም አላስቸገረኝም፣ ነገርኩት እነዚህ እንደዚህ ነው የወጣው። ምንም ሴክስም አላረገኝም። ብሩ ሰጥቼሻለሁ ሂጅ ምናምን ብሎ ጠይቀኝ። ከዛ ያንን ሺ ብር አስሰጠኝ። እንደዚህ ያረጉ ከሆነ እኔ እሄዳለሁ። ከዛ ከጀመርኩኝ ብሩን ከዛ በኋላ ታገኝ ነበር። አንዳንድ ሺ ብር ሳያረግሽ የሚሰጥሽ ከዛ በኋላ አይደለም እና እንደዛ ሽብያት ምናምን ደግሞ የሆነ ትልልቅ ሰዎች ወፍረው ምናምን ሲሆኑ አልሄድም። ከዛ እንደኝም ይገሉኛል ምናምን ልና አልሄድም ብላታለች። ከዛ ቀጫጫ ሰው ጋር ሄደ። ከዛ እሷ ብሩ ምናምን አሁንም ተቀበይኝ ስላት፣ አሁንም አንዱ ደግሞ እንደዛ በስንተኛው ቀን ያ ብሩ ሲያልቅ ነው ያች ብር መቶ ብር ካለችኝ አልሄድም እና ያች ብር ሻል ግን ሌሎች አማራጮች ሌሎች ቦታዎች አልነበሩ ሌሎች አማራጮች ነበሩ። በሰአቱ ግን ያላስብኩትም አንደኛ የዛች የልጅ አለባበስ፣ ብር የያዘች ስትመጣ የምትይዛቸው ስልኮች ምናምን ነገሮች እኔን ያስቀናኝ ነበረ። በሰአቱ እነቴ ከእነቴ ጋር ስምምነት የለም። እሱን ስናገረው እነቴ ለምን ትናገረ። በዛ ሰዓት ሁሉ ነገር ማዋራት ለእሷ ነው። እህቶቼ ምናምን አሉ ግን ከእነሱ ጋር አልስ ለእሷ ነው ማዋያት። ከዛ በኋላ ነው አማራጩ የመጡት እኔ የጀመርኩት ከክፍለ ሀገር ነው የመጣሁት። ዘመድ ጋር አክስቴ ጋር ነበር የምኖረው እና ትምህርት አይገባኝም እና ተማሪ እየተባልኩኝ እንገረፋለሁ ምናምን። እኔ እየጠፋሁ የትም ያው ሙሉ ትምህርት አይገባኝም። ከዛ እኔ የተከራየቻለች ግቢ ውስጥ እዛ ግቢ ውስጥ ማለት ነው ሶ ቢዝነስ ነው የምትሠራው። የምታረጋቸው ነገሮች ልብሷ ትልከኛለች እኔን ደግሞ እና እሷ በምታረገው ነገር ነው እኔ እንትን ብዬ ከዛ ጠፍ ወጣሁ። ከዛ ካክስቴ ጋር ማለት ነው። ከዛ በኋላ እኔ የመጀመሪያ ቀን ምንም አላውቅም። ካሳንች ሰካሚ ነው እና ሾርት አንዴ ነው የሚደረገው። እኔ ደሞ አላውቅም። አስገብቶኝ ደጋግሞ ነው እንትን ያለ ያለኝ ያደረገኛ ስብሳብር እና በቃ ከዛ በኋላ በዛ ነው የጀመርኩት። እሺ ስልሳ ብር ሰጥቶች ስንት ሴክስ አደረገሽ? ወይ ደግሞ አሰቃይቶች አለ ኮንዶም አልጠቀምም ምናምን ብሎች አንዴ ነው የምትጠቀሚ፣ ሾርቱ ሲሆን ሶስት ጊዜ ነው አላቅማ እኔ። ከዛ በኋላ ደግሞ አዳር አዳ የዛን ቀን ብዙ ፈተና ነው የገጠመ። ለአዳሩ ደግሞ ደክሞኛል የመጀመሪያ ይምቀለ አምሽቼ ወደ አስር ሰዓት ምናምን አዳር ይዞኝ ሄደ። አንዱ ደግሞ ማለት ነው። ከዛ ከሄደም በኋላ እኔ ደክሞኛል ሰውነቴን ብርድ አልቻልኩም፣ ሲሞቀኝ በዛ ለጥ አልኩኝ። መቶ ብር አዳሩ ደግሞ ማለት ነው። ከዛ ኪሴ ውስጥ ነው ያደረኩት ብሩ እሱ ደግሞ ሲነስ ሲነሳ ይዞት ሄደ። አዎ በእውነት እና በቃ በጣም የጀመርኩ ነው ነው የተሰጋየሁት እንዴት ወደዚህ አሁን፣ ያቺ ልጅ በጣም የምታደርጋቸው ነገሮች ስለ ሳቡሽ ነው ወደዚህ ህይወት የገባሽው? በወቅቱ ሌላ አማራጭ ለምሳሌ ገንዘብ ማግኘት፣ መልበስ፣ መዘነጥ ነው አንዱ። ልጅቷን ስታይ ደስ ያለች፣ ነገር ግን ሌሎች አማራጭ ነገሮች የሉም። ልብስሽን ለመቀየር ጫማም ለመቀየር፣ ቆንጆ ለመሆን አለ። በእርግጥ ግን በቃ እኔ እንጃ፣ ልጅነትም ጊዜ አርቅሽ ለማሰብ አሁን ማለት አሁን በዛን ሰዓት ነው፣ በዛን ሰዓት አሁን ሰው ቤት ልግባብል ገብቼም አይቼዋለሁ። ድጋሜ ሰው ቤት ማለት ነው። ልክ እንደዛ ሲመራኝ ሰው ቤት ገባው። በመሃል ሰው ቤት ደግሞ ስትገቢ ተጽእኖ አለ። እና አልቻ በቃ ልጅነት ስላለኝ ብዙም መቋቋም አልቻልኩም። ተምታቶብ ወቅቱ ማለት ነው እኔ አክስቴ ናት ከክፍለ ሀገር ያመጣችኝ። አክስቴ ያው ብዝቅተኛ ኑሮም ስራ አርቄ ነው የምሸጠው፣ አሁን ድረስ ትሸጣለች። እኔ በመጣሁበት ጊዜ ያው ገና የሰባት ዓመት እያለሁ ነው ያመጣችኝ። እና እዛው እየሸጥኩም ምን እያልኩም አረ እንትን ያለ ልጅነትም አለ ብዬሽ ገና በሰባት ዓመት እያደኩ እሷ ጋ ነው በቃ ያለሁት። መጥቼ እስከ አስረኛ ክፍል አስተምረኛለች፣ ግን እኔ መማር ሳይሆን ዝም ብሎ ነው ያው ምንድነው አረቄ ጠጮች አሉን ማስተናገድ፣ እነሱ ሲገኑት ብዙ አረቄ ቤቶች የሚሸጡ ብዙ ጎረቤቶች ማለት ነው። እና ወንዶቹም ሲገኙኝ ምን ሲሉኝ በድንጋይ በምናምን በእንትን ነበር የምመታው። ሲጋራ የምሸጣለሁ በዛ በፍልጥ ወይም ደግሞ በሆነ ነገር ነው የምመታቸው፣ ባገኘኋቸው ነበር የምመታቸው። ማለት ያው ምንም ነገር የማውቀው ነገር የለም። ከዛ እዚያ አካባቢ ያሉ አረቄ ቤቶች አሉና ይሰራሉ። ከዚህኛው አረቄ ቤት እኛ አረቄ ቤት ይመጣል፣ ሁሌ ለኔ ብሎም ይመጣሉ። ለምን ገና ያን ጊዜ ጡጪ እኔ በጉጥ ጉጥ ያለ ነው በቃ ወገናው አፍላ ወጣት ነኝ። እኔ አሁን ሲገባኝ ማለት ነው እኔ ጋር የሚመጡበት ምክንያት። ከዛ እንደዛ አርጎ አንድ የዓይን ፍቅር ያዘኝ አንድ ሰውዬ በት አ የዓይን ፍቅር ያዘ በጣም ወደው ማለት ነው። እንዴ ሁሌ ሲመጣ ሲመጣ በቃ በጣም ወደው ሆነ። ከዛ አረቄ የሚጠጣ አረቄ የሚጠጣ ነው ጅዬ ነው በቃ፣ እኔ ምንም አውቀው ታሪክ የለም። እኔ መውደድ ፍቅር ምናምን ነገር አላውቅም። እንደዛ የምደባደበው እንደዛ የምማታው ነገር በቃ ሁሉ ነገር ሰከነልኝ ማለት እሱን ካየው በኋላ ፍቅር ያዘኝ። መገዛ በገዛጄ አለኝ ድንግለኛ አለኝ አልኩት። ድንግሌን አስወሰርኩት በራሱ ማለት ድንግላለኝ ብዬ አስወሰርኩት። ከዛም በኋላ በቃ ማን ይቻለኝ እዛ እሱ ጥሎ ይጠፋ እንደዚህ ካረግን በኋላ አሁ ታውቃለች። እሷ ትምህርት ቤት እያልኩ ነው እየፎረፍ ሽኩ ነው እየፎረፍኩ ነበረ። እሱ ይዞ የሚሄደው ምናምን ነገር እያታለልኩ ማለት ነው። በዛች ቦርሳ ውስጥ ነው በኋላ የጠፋ እኔም በቃ ደህና የከሳው እያለ እንደዚህ ሌላ ሰው መጣ፣ እንደዚህ ሌላ ሰው እየቆ እሱ ጠፋ። በቃ እኔም ምንም ማድረግ አልችልም። በቃ ህግን ከወሰደ በኋላ ሁለቴ ሶስቴ አርገናል። ከዛም በኋላ ማለት ነው ህግን ከወሰደ በኋላ በሶስተኛው ቀን አረግን። ከዛም በኋላ ደግሞ አንድ ጊዜ አረግን አራቴ ነው ምናምን። ከዛ ተጠፋፋ። ሰላይ ነው እንዱ ሰውየው እንደዚህ በየቦታው እየዞረ የሚሰልል ነው። ሰላይ ነው ሰውየው እና ሳቀው ማለት ነው። በደም ሳውቀው ሰላይ ነው። በያገሩ አይቀመጥም። ዛሬ እዚ ቤት ይመጣል። ነገ ሌላ ቦታ ሌላ ምናምን ነው የሚሄደው። ሌላ እንደዚሁ መጣና አንድ ሰው እንደገና፣ ሴት ልጅ እንደሆነ አላቀም እንደገና ልጅ ሌላ ሰው እንትናልኩኝ ልክ ሌላ ሰው ወድጄ ሳይሆን ጎንተል ምናምን ሲያረገኝ ያው ስሜቱም አለ። ወጣት እኔ ገና በ18 16 ዓመት እያለሁ ነው መሰለኝ። ገና ህግ የሚሄደው አላውቀውም፣ እድሜ አላውቀውም። በዛን ሰዓት ስንት ዓመት እንደሆነ ማለት ነው። ያኛው እንደዚህ ወደኩት። ከዛ እኔ እኮ እንደ ምናምን ነገር አይደል፣ እኔ እኮ ብር እሰጥሻለሁ ምናምን አለኝ። እሺ አልኩና ብር ከሰጠኝ ነው አልኩና። እና ጎረቤቶች ግን ሲያወሩ ሰማለሁ፣ እንደዚህ እንደዚህ ነው በቃ፣ ሲለብሱ ሁሌ ከወንድ ጋር ሲሄዱ ምናምን ያለው ብር እየተሰጣቸው ማለት ነው። ከዛም በኋላ እኔም ብር እሰጥሻለሁ ስለ ብር ከሰጠኝ ማንም ችግር የለም ያን ብር ተቀብዬ፣ ብር እንደዚህ ተቀብሎ ሴክስ መደረግ አላቅም። ያችን ለመጀመሪያ ቀን ማለት ነው ቢዝነስ ብዬ የጀመርኳት ማለት ነው። አደረን ወሰደኝና፣ ከዛም በኋላ የጫማ ሁሉ እንዴት አድርጌ ልቻለሁ በቀረብኝ ያው ምንድን ነው ብዬ ከዚያችን እንደምንም መደረግ አልተቻለም። ልክ ገና ወንድንቻ ቀን ሰራተኛ ይሁን ምን ይሁን አላውቅም። ያው ሰውዬ ግን እንዲህ አርቄ ልጠጣ ነው የመጣሁት። ደና እኮ ነው ስታየው ነው፣ ግን ጠባብ ቤት በቃ ላይ ሲወጣ በቃ በቃ ወደ ላይ ታፍኗል። ብሯንም ፈለኳት አላውቅማ ያቺ ይሄን ያለውን ነገር ነው የምነግርሽ። ከዛ በኋላ ጌጣ ማይመር ያቺ 15 ብር ለመጀመሪያ ጊዜ አገኘሽ። ግን መጀመሪያ ያቺ ስቃ ያለች ሌላ አቋን ደሞ እንደዚህ ከሆነማ፣ ብር ከተገኘማ እንደዚህ ነው። ሌሎችን አጠራው፣ ጎረቤቶቼ ማለት ነው። አንቺ እንደዚህ እንደዚህ ትታየለ ያለሽ፣ ደግሞ ደሞ ደህና ያለው ጻዳ ያለው ብር ተቀብለሽ ምናምን፣ እንደዚህ አይነት ነው እንጂ ዝምብለሽ ከሆነ ካልሆነ ዝምብለሽ መሄድ የለብሽም ማለት። እሺ አልኩና እዛ ሌሎች ምን እንደዚህ ይመጣሉ። ሌሎች ወይ ሌሎች ላይ የተለያየ ከስተማ ይመጣል። ደህና ደሞ ሱፍ የለበሰ በቃ ደስ ነው። ለምን ስራ ነው ስለሆነ ማለት ነው። አክስቴ አትገኝም ሁሌ ለኔ ነው ጥና የምትሄደው። ይሄን ጣጣመችኝ። በጓደኞች ግፊት፣ በነሱ ግፊት ወደዚህ በኋላ ከዛ ቤት ተጣላሁና ቤት ወጣው ያው እሱም የተጣለበት በጣም ችግር ምክንያት ነበረ። ምክንያቱ ምንድነው? የአክስቴ ባል ሲያሰቃይ ነበረ። እንግዲህ ያሳደገ ነው። ገና ከሰባት አመት ያመጣኝ ማለት ነው። የአክስቴ ባል እንትን ይለኛል ማለት እኔ ለመገናኘት ማለት ነው። አሳደገኛል። እሱን እንዴት እንደዚህ ይለኛል? እንዴት እኔን አሳደገው? በቃ እንድፈርሽ፣ እኔ እንድገናኝሽ ማለት ነው ሲለኝ፣ ከዛም በኋላ እኔን ጥየው፣ እሱን እንዳለሽ ቀድሞ ህቴ ብላለች። እኔ ደግሞ ቡና እያፈለነው በጀበና ማስቀመጫው ተርተሮ ነው ወጣው።